ስሜ ዘካሪያስ መዝሙር ይባላል። እሺ፣ የት ነው የምትኖረው? የምኖረው ግሸን ደብረ ከርቤ። ትማራለህ? የቤተ ክርስቲያን ትምህርት፣ የዜማ ትምህርት ትማራለህ? ከዛ ምን ላይ ደርሰሃል? መስተጋብዕ ረቢ ሰገዳም

ረዥም እድሜ ሰጥቶ ቤተክርስቲያን የምታገለግልበት ሰፊ ጤና ረዥም እድሜ ያድልልን። እንግዲህ በተቻለን አቅም ወደ ዝማሬውም ሆነ ወደ አገልግሎትም የምትገባበትንም ነገር ለማመቻቸት እንሞክራለን። ያው ሀሳቡንም እርግጠኛ ነኝ ተመልካቾችም ኦርቶዶክሳውያንም እጅግ ተደስተው እግዚአብሔር ያሳድግ ብለው እንደሚመርቁ አልጠራጠርም። አንተም ደግሞ በሰፊው ቤተክርስቲያን የምታገለግልበት እድሜና ጤና ይስጥ። ክሺ እድግ በል። ስንት አመት ነው ግን? አስር ነው፣ አስር አመት ግ እሰይ እሰይ። እንደው የግሸኗ ማርያም ትጠብቅህ።